ሰላም ሰላም፣ እንደምናችሁ። አህለን ውሳህለን እንኳን ደህና መጣችሁ። የማናችሁን ልስማ እኔ ግራ ገባኝ የሚለውን ስሪልኝ ውዴ ያሳትር ማለት ስሪልኝ። አና ምሕታራ አስማዕ ሊሚን፣ አና ምሕታራ አስማዕ ሊሚን። እኔ ግራ ገብቶኛል የማንን ልስማ ማለት ነው። አና እኔ፣ ምሕታራ ግራ ገብቶኛል

በእውነት እኔ ማንን እንደምሰማ ግራ ገብቶኛል። ሁሉም ማለት ሁሉም ሰው የሆነ ነገር ይላል ማለት ነው። የተለያየ ነገር ይናገራሉ። ማንኛቸውን ልስማ ማለት ነው። ወላ ማለት ቀጥተኛ ትርጉሙ ባይሆንም በእውነት እንደ ማለት ነው። አና እኔ ምሕታራ ግራ ገብቶኛል። ወንድ ከሆነ ምሕታር ይላል። አስማዕ እሰማለሁ። ሊሚን ለማን አስማዕ፣ ሊሚን የማንን ልስማ። ኩል ማለት ሁሉም ማለት ነው። ዋሕድ አንድ ማለት ነው። ኩል ዋሕድ ማለት ደግሞ ሁሉም ሰው ወይም ሁላቸውም እንደ ማለት ነው። የጉል ይላል፣ ሸይ ነገር፣ የጉል ሸይ የሆነ ነገር ይላል እንደ ማለት ነው። ሁሉም ሰው እያንዳንዱ ሰው የሆነ ነገር ይላል። ያሳትር ማለት ፈጣሪ ይጠብቀኝ እንደማለት ነው። አንድ ነገር አይተን ስንደነግጥ ወይም ፍርሃት ሲይዘን ያሳትር እንላለን። ለምሳሌ ያሳትር አሰያራ ትምሺ ቢስርዓ፣ ያሳትር አሰያራ ትምሺ ቢስርዓ፣ ፈጣሪ ይጠብቀኝ መኪናዋ በፍጥነት ነው የምትሄደው ማለት ነው። አሰያራ ወይም ሰያራ ማለት መኪና ማለት ነው። ትምሺ ትሄዳለች። ቢስርዓ በፍጥነት ሌላ ምሳሌ ያሳትር ፊ ሓድስ ግዳም ያሳትር ፊ ሓድስ ግዳም ፈጣሪ ጠብቀኝ ፊት ለፊት ወይም ከፊት በኩል አደጋ ደርሷል ወይም አደጋ አለ ማለት ነው ፊ አለ ሓድስ አደጋ ወይም ግጭት ማለት ነው ግዳም ፊት ለፊት ወይም ከፊት በኩል ልጣለው ማለት ስር ይልኝ። አርሚ አርሚ ልጣለው። አርሚ ዳ አርሚ ዳ ይህንን ልጣለው። አርሚ ማለት ልጣል ማለት ነው። ዳ ይሄ። አርሚ ወላ ላ አርሚ ወላ ላ ልጣለው ወይስ አልጣለው ማለት ነው። አርሚ ልጣለው፣ ወላ ወይስ፣ ላ ማለት እቺ አንዲት ቃል አይሆንም ወይም አይደለም ወይም አይ ለማለት ልንጠቀማት እንችላለን ለምሳሌ አንድ ሰው ይህንን ትፈልግ ያለሽ ወይም ትፈልጋለህ ብሎ ቢጠይቀን ላ ላካን አንፈልግም ማለታችን ይህንን አድርግ ሲሉን ላ ላካን አላደርግም ማለታችን ነው አላደርግም ለማለት ላ ማሰዊ ማለት እንችላለን ነገር ግን ላ የምትለው ቃል አጠር ብላ ልንለው የፈለግነውን ነገር በደንብ እንድንገልጽ ትረዳናለች ማለት ነው

ያስፈልግሻል ለማለት። ሰላም ውዴ፣ ትምህርትሽን ሁሌ እከታተላለሁ እና በርችልን። ጊዜሽንም ለእኛ አካፍለሽ ስለምታስተምሪን እናመሰግናለን። እና ውዴ እኔ ጥያቄና ምክርሽን ብታካፊኝ ደስ ይለኛል። ስደት ከመጣሁ ዓመት ከአምስት ወር ወሬ ነው ግን አረብኛ ብዙም አልችልም። ምክንያቱም የሚያወራኝ ሰው የለም ሴትየዋ ብቻ ናት። እሱ አምጪ፣ ውሰጂ፣ ወዘተ ብቻ ነው ብላ የምታዘኝ ስለዚህ እኔ በምን መልኩ ነው አረብኛ ማውራት የምችለው? በሀሳብ መላ በኝ። እየጠራችህ እየጠራችሽ ነው ጠርቻታለሁ እና አንድን ስራ እየሰራን መሆኑን ስንገልጽ ወዘተ። የተረዳሽውን ዘርዘር አርገሽ በትነግሪኝ ደስ ይለኛል። እጠብቃለሁ። ባለፈውም ይህ ጥያቄ ተነስቶ መልሼ ነበር። አሁንም ጥያቄው ስለተነሳ ያሰብኩት ምን መሰላችሁ? ራሱን የቻለ አንድ ባንድ ጉዳዩን የሚተነትን ቪዲዮ ብሰራላችሁ ብዬ ነው። ለአንድ ሰው ከመመለስ በዝርዝር ብሰራላችሁ ለሁላችሁም ጠቃሚ ይሆናል ብዬ አምናለሁ። በቅርቡ ሰራላችኋለሁ፣ ግን ያንን እስከምሰራ ጥያቄዎቹን ልመለስ። ይናዲክ፣ ይናዲክ ይጠራሃል ማለት ነው። ጋዕድ ይናዲክ፣ ጋዕድ ይናዲክ ማለት ደግሞ እየጠራህ ነው ማለት ነው። ትናዲክ ትናዲክ

ማኸለስት አልጨረስኩም ልሳ አሽተغል ልሳ አሽተغል ገና ነው ልሳ ገና አሽተغል እሰር ኣለው ወይንም ልሳ ጋዕዳ አሽተغል ማለት ምንችላ ለን ልሳ ጋዕዳ አሽተغል ገና እየሰራክኑ ማለት ነው ተናጋርዋ ሴትነች ጋዕዳ አሽተغል ትላለች ነው ለማለት ወንድ ከሆነ ደግሞ ሌሳ ጋዕድ አሽተግል ይላል። ሌሳ ጋዕድ አሽተግል መሽላ መሽጉላ ማለትም እንችላለን። ይህ ደግሞ ሥራ አለብኝ ቢዚ ነኝ ማለት ነው። ሰላም ወደዋ፣ እንኳን ደህና መጣሽ። በገራ እያለች ትሰድበኛለች። ምን ማለቷ ነው? ይገርማል። ግን የቃላቶቹን ትርጉም ልንገራችሁ። በገራ ማለት ላም ማለት ነው። ቶወር ደግሞ በሬ ማለት ነው። ዕጅል ዕጅል ጥጃ ማለት ነው። ሴት ጥጃ ደግሞ ዕጅላ ትባላለች። ዕጅላ ልንገራችሁ ብዬ ነው ይህንን የዘርዘርኩላችሁ። ጉዳዩ ግን ያሳዝናል። ምንም አይደለም፣ ግን የማያልፍ ነገር የለም። ኦኬ፣ በተረፈ አይዟችሁ፣ ሁሉም ነገር ያልፍና ደስ የሚል የምትስቁበት ዘና የምትሉበት በረንዳችሁ ላይ ቁጭ ብላችሁ ያም አለፈ የምትሉበት ቀን በእርግጥ ይመጣል። አይዟችሁ። በራሳችሁ መተማመናችሁን እንዳትረሱ። ራሳችሁን መጠበቃችሁን እንዳትተው አደራ። ከማንም በላይ ለራሳችሁ ማሰባችሁን ችላ እንዳትሉ። ፈጣሪ ሁሌም ከእናንተ ጋር እንዳለ ጥርጥር አይኖራችሁም። ስትፈልጉት ጥሩት፣ ፈጥኖ ደራሽ ነው። በማንኛውም ቦታና ሁኔታ አመስግኑት፣ ምስጋና ይገባዋል። ባይ ባይ። ወዳቸዋለሁ።